ቤታችሁ ቤተኛ አድርጋችሁን እኛን እየተከታተላችሁ ስለሆነ እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን ቆይታችንን ቀጥለናል። እንግዲህ ቀደም ብለን ማህበራዊ ሚዲያ ለበጎ የተጠቀመች አንዲት ወጣት ታሪክ እያስመለከትናችሁ ነበረ። አሁንም ማህበራዊ ሚዲያ ላይ እንቆያለን። ትንሽ እንግዲህ ዘመኑ ማህበራዊ ሚዲያ ላይ ላለ ሰው ብዙ ነገር ለማድረግ ቅርብ ነው፣ ለመጥፎም ለበጎም ነገርና ለዛሬ እንግዲህ በጎ በጎውን ልናነሳ ወደናል እና አንድ እንግዳ ጋር እጅህ ከምን ልን ነው የተገናኘ ነው፣ እጄ ላይ በመኖር በኩል የሚል ከዛም ደግሞ በንዑስ ርዕስ ከማርፈድ የሚያድነን ማን ነው የሚል ጽሁፍ ያለው፣ ከመፍረድ የሚያድነን ማን ነው የሚል ጽሁፍ እጄ ላይ አለ። ታውቃላችሁ፣ ብዙዎቹ በተለይ ደግሞ በማህበራዊ ሚዲያ ላይ በጣም አዳዲስ አንባቢያን እያመጣ ያለ ይመስለኛል። ወጣት ጸሀፊ ነው፣ አድኃኖም ምትኩ ይባላል። እንግዲህ ለዛሬ እጅህ ከምን ስንለው፣ ይኸው እጄ በመኖር በኩል ከሚል መጽሐፍ ጋር መጥቻለሁ ብሎናል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥሩ እንግዳ አግኝቻለሁ ዛሬ ሲመስለኝ፣ እናቶች ቀን ላይ አንተን ማግኘቴ ወደ በኋላ ላይ በደንብ እናነሳለንና እንኳን ደስ ያለህ በቅድሚያ። እንኳን አብሮ ደስ ያለ። ሁለተኛ ልጅህ ነው አይደል? የማናውቀው ልጅ የለም አይደል? በመሀል አይጠፋም። ያልወጣ ያልወጣ በመሃል ይወጣል። በጣም ደስ ይላል። አዎ እሱ ጋር ያመኛል በጣም በተለይ ማህበራዊ ሚዲያው ላይ ላሉ ወጣቶች፣ ምናልባት የምትጽፍበት መንገድም ምክንያት ሆኖ ሊሆን ይችላል። በጣም አጫጭር ሆነው የሚወስዱ አይነት ስቶሪዎች ናቸው ያሉት ና ተወዳጅ ሆኗል። ማህበራዊ ሚዲያ በደንብ ጠቅመዋል ብዬ አስባለሁ። አዎ ብዬ አስባለሁ ላይክ እኔም አክሰብታንሱ በዚህ ልክ ነው ብዬ አስቤ አላውቅም ነበር። ግን ላይክ የመጀመሪያው ትም ያለቀው በአንድ ሳምንት ውስጥ ነበር። ከዚ የተለያዩ ሰዎች መመረቂያ ጽሁፋቸውን ሰሩበት። አሁን ሁለት አመት ገደማ ሆነው ባይዘውዌ ትላንትና ን የተመረቀው ሁለት ኤግዛክትሊ ግንቦት ሁለት ነበር ሁለት ሺ አስራ አምስት ያለቀው አራርቀ ሁለተኛ ልት ደግሞ በየ ሁለት አመት አሁን ስድስተኛትም ደርሷል። ብዙ ጊዜ ዩቲዩቦች ላይ ምናምን አያቸዋሉ ሰዎች፣ ልጆች ሾርት ሙቪ ሰርተውበት በትረካ መልክ በጣም ብዙዎች አሉ። አዎ፣ አዎ፣ አዎ፣ መወደዱን ያሳያል መሰለኝ። አዎ በጣም አሁን እሱ ጋር ያመኛልን እንግዲህ ስናነሳ በመኖር በኩል የሚለውን የወለደ ይመስለኛል እንደኔ ሳስበው ምን ሰጠ? ከዛ ያገኘው ምላሽ መወደድ፣ ተቀባይነት። እዚህ ላይ ምን ጨመረ? ምን ይዘ መጣ? መወደዱ ብርታት ይሰጣል። በመወደዱ በመወደዱ ምክንያት ትተያለሽ፣ ትሰራለሽ ግን ጸሐፊ ኦዲየንስን ታርጌት አድርጎ አይጽፍም። አክሰብታንሱ በጣም ጥሩ ነው የሰጠው የፊድባክ በጣም ጥሩ ነው።

እዚህ ጋር መልኩን ቀይሮ ሰዓት አለ። አጋጣሚ ነው። በእርግጥ ይህኛው የ አስራ አምስተኛው ክፍለ ዘመን ይመስለኛል የማይክል አንጀሎ ዘ ክሬሽን ኦፍ አደም በአምላክና በሰው መካከል ያለውን ባውንደሪ ለማሳየት የሞከረ እንትን ነው ምስል ነው። ብዙ ሰዎች የተለያየ ነገር ብለውታል ብዙ ልሂቃኖች። እዚህ ላይ ግን ደሳላ የሚተው የሚባል ጓደኛ ነው ከበሩን የሰራው እንዲ እንዲ ሸከምልን ምን የፈለግነው ነገር ምንድን ነው? ህይወት ቅብብሎች ነው። ያልሰጠነው መቀበል አንችልም። ያልተቀበልነው መስጠት አንችልም። እና የልጅና የአንድ አዋቂ እንትን ነው። ማንም ሰው ብቻውን ሰርቫይቭ ማድረግ አይችልም። ሰው የተቀበለውና የሚሰጠው ውጤት ነው የሚል ሞሮኦቨር መጽሐፉን ካነበበ ነው በኋላ የከቨሩ እንትን ትርጉም ሊገልጽ ይገልጽ ይችላል። ቅድም ያነሳው ሀሳብ ግን በነገራችን ላይ ይሄ ደራሲ ሲጽፍ ሰው ይወድልኛል ወይም ደግሞ ሰው ምንድነው የሚወደው ብሎ አይደለም። ይሄ በሁሉም የጥበብ ስራዎቻችን አስፈላጊ ነው ብዬ አምናለሁ። ነው ሀሳብም ቢሆን ሀሳብ ራሱ ከግል አንተ ያለ ን ሀሳብ ሰው የሚወደውን ሳይሆን ማቀበል ያለብህ አንተ ሌላ ሰው የሌለውን ነው ማቀበል ያለብህ ብዬ ነው ማምኑ ና ከድርሰት አንጻር እንግዲህ እንደዚህ የምትመጣ ከሆነ ሌሎች ደግሞ አሁን ያንተን አይነት የሰሩ ሰዎችም አዲስ ነገር ይዘው መጡ ማለት ነው። ምክንያቱም በአጫጭር ሾርት ሙቪ አንተ መጽሀፍቶች ደብ አድርገው ወይም ደግሞ ወደ ፊልም አይነት መቀየር የሚችሉ ከሆነ አንድ ሀሳብ ሀሳብን በፊልም አገኘን ማለት ነው። ከአሁን በኋላ በጥበብ ስሮች የሚመጡ ሰዎችን እንዳንተ ደራሲ መሆኑ ይፈልጉ ወይም ደግሞ ስነ ጽሁፍ ላይ የሚጽፉ ሰዎችን ሰው የሚወደው ነው ይዘው መምጣት ያለባቸው ብለህ ታምናለህ ወይስ ራሳቸው ያመኑበትን ነገር ይዞ ነው። ዋጋ የሚያስከፍል ነገር ቢሆንም ያ ማለት ያው ብዙ ማንጥሳቸው ነገሮች ሊኖሩ ይችላሉ፣ እንደ ሀገር፣ እንደ ግለሰብ ሰው ከሰው ጋር አንዱን የሚያጣላ ወይም ደግሞ አንዱን የሚያስቀይም መሆን የለበትም። ነገር ግን ሀሳብ ብዙ ሀሳብ አለ፣ አይምሯቸው ባህር ነው። የራሳችን ሀሳብ ይዘን መምጣት ደፍረን አለብን ብለ ታምናለ? እንደ ለደራሲዎች ለጻፍት አዲስ ለሚመጡ ሰዎች ምን ትመክራለህ አንተ? ምንም አልመክርም እኔ። ሁሉም ሰው የተለያየ መንገድ አለው ብዬ አስባለሁ። ለምሳሌ ይሄ መንገድ ለኔ አዋጥቶኛል። የማወደውን ነገር እንድሰራ አድርጎኛል። አቅጣጫ መጠቆም ፍላጎት የለኝም ግን እንደ ራይተር የሚጠቅመውን የሚወደውን የሚያምንበትን ቢጽፍ ጥሩ ነው። ባይወደድለት ምንም ችግር የለውም። ራሱ ይወደዋል። ግን ሰው ይወድልኛል ብለ የምትሰራው ስራ ባይወደድ ጉዳት ሁለት ነው። አንተም ደስ አይልህም፣ ኢን አዲሽን ጉዳት ሰውም ደስ አይለውም። በራስ መንገድ መሄድ ጥሩ ነው። ምክንያቱም በሌላ መንገድ ሄደው ስኬታማ የሆኑ ሰዎች አሉ። ህይወት በቀመር ብቻ የምትሄድ መንገድ አደለች። ሁሉም ሰው የተለያየ መንገድ ሲሄድ ሲኖር የሚወልደው መንገድ አለ። በዛ ነው መሄድ አለበት ብዬ የማስበው። መልስ የለ ከሆነ አይ መጀመሪያ እኮ መለስ ካልመክርም አልመክርም በቂ ነው እሱ። አይ ለመሰለሽ አሁን እሱ የራሱ ሀሳብ አለው። ምክንያቱም ሰው ድርሰት ስጽፍ ሰው ውድልኛል ብለህ አይደለም ያን ካልክ ግን ግዴታ በወንደር የምናደርግባቸው አይደል። ስለዚህ አንድ ደራሲ መጻፍ ያለበት ትክክለኛ ደራሲ የሚባለው እንደዛ ነው ማለት እንችላለን ከሚለው ሀሳብ ነው። ስለዚህ እሱ ነው አንድ ደራሲ ትክክለኛ ደራሲ የሚሆነው ሰው የሚወደውን መጻፍ ሳይሆን፣ የራሱን ሀሳብ ሀይምሮ ላይ ያለውን ነገር ብቻ ለሰው ማድረስ ነው፣ ይወደድም አይወደድም ነው ቦልድ። ዓለማችን ላይ በጣም የብዙ የደራሲዎች ታሪክ አለ እና በጣም በተለያየ መንገድ መጥተው ስኬታማ የሆኑ ሰዎች አሉ። አንድ ጀርመናዊ ጸሐፊ ይመስለኛል። ሚስቱን መጽሐፍ እንደሚችል ለማሳየት ትልቅ ሽልማት አግኝቷል፣ አለም አቀፍ ሽልማት አግኝቷል። ኢንስፓሬሽኑ በተለያየ መንገድ ይመጣል ከሚል ነው። በተለይ ስሜት ላይ ያተኩራሉ የአንተ ጽሁፎች ና ሰው ሰው የሚሸቱ ናቸው ይባላል። እዚህ ሰው ሰው የሚሸት ስራ ስራ የሚባልለት አይነት ጽሁፎች ነው የምጽፈው፣ ና እንደው ከምን የመጣ ነው? ብዙ ጊዜ እንደውም የነ ስብሐት የነ አዳምረታ ተከታይ ነህም የሚሉ አሉ። እሱ የምታረጋግጥልን አንተ መሆነ ሀቅ ነውና እንደው እነዚህ ስሜት ስሜት የሚሸቱ ስራዎችን ከውስጥ ያለው ነው? ቅድም ሀብትሽ የሚለው ከውስጥ ያለ ነው ወይስ ከምታየው ጋዘር ካደረግከው ነገር ነው? ካነበብከው ነው? ከምትከተላቸው ደራሲያን ነው? ከምን ይመጣ ነው? እኔ መወደውን የሸጠሁት እና አጋጣሚ የመወደው ነገር ሰው ወደደልኝ። ብዙ ሰዎች ብዙ አንባቢዎች የሚሉኝ ምንድነው፣ ሪለተብል ነው፣ ለህይወት በጣም የቀረቡ ናቸው። እንደዛ ነገር ነው ይወዳሉ ማለት ሊትሬቸር ሰው ወደ ሊትሬቸር ሜዳ አይጠበቅበትም። ሊትሬቸር ወደ ሰው መምጣት አለበት። የምናነበው ውስጥ ራሳችን ማግኘት ደስ ይላል። ከዛ የመጣ ነው። ግን እኔ ወጣት ደራሲ ነኝ ተጽዕኖ የለብኝም ማለት አልችልም። ምክንያቱም ታላላቆቻችን ጋር ያንበብን ነው የመጣ ነው። አንዳንዱ ተጽዕኖ አይታይም ለራስ ፣ ለምሳሌ ስብሐት ገብረእግዚአብሔር ተጽዕኖ አለብህ፣ የአለማየሁ ገላጋይ ተጽዕኖ አለብህ የሚሉም ሰዎች ከውሎ እንዳይሆን ከአለማየሁ ገላጋይም ብዙ ጊዜ ከእሱ ጋር ስለምትታይ ደራሲና ያስ ያለማየው ገላጋይ በጣም ጥሩ ወዳጄ ነው። ወዳጄ ሆኖ በጣም አጎንብሶ ነው። እሱ አንጋፋ ነው። ግን እሱ ህይወቱ ለወጣቶች በጣም የቀረበ ነው እና ብዙ ነገር ያሳየኛል። እኔ ሚታይ ተጽዕኖ አለብኝ ብዬ አላስብም። ግን አንባቢ የከሌ ተጽዕኖ አለብ ካለ እውነቱን ነው መብቱም ነው መብቱም ነው። ምክንያቱም አንዳንድ ላይኖች አሉ እኛ ማናቃቸው። ተጽዕኖ ለራስ አይታይም። እኛ ልክ እንደ እነሱ ትከሻ ላይ ነው ቆመን የጻፍነው። ቀደምቶቻችን ተከትለ ነው የመጣ ነው እዚህ እና ማንም ሰው እዚህ ከቨር ላይ እንዳለ ያልተቀበለው መስጠት አይችልም። እኛ የተቀበልነውን የኖርንበትን ያነበብነውን ደምረን ነው በመጽሐፍ መልክ የምናመጣው። ምናልባት ይሄ ኑሮ ኑሮ የሚለው ነገር ይሆን ሶሻል ሚዲያ ላይ በተለይ እንደዛ ቀምናቃቸው ነገር እንደዘበት ዘበት የምናልፋቸው ነገሮች ግን ከዛ ደግሞ ያልተሰማመረ አይነት አጻጻፍ ነው ይሄ እንዴት ነው መደበኛ አጻጻፍ ሆኖ ግን የሚነኩ ነገር ናቸውና እንደዛ በዛ መንገድ መምጣት ሊሆን ይችላል። በተለይ ማህበራዊ ሚዲያው ላይ በደንብ ተጽእኖ እንድታሳድር ያደረገ። እኔ ምናምን አለው መሰለሽ። ሰው አገላለጹ ላይ አይደለም ማተኮር ያለበት ሀሳቡ ላይ ነው። አንድን ነገር በጣም ቀላል የሚያደርገው ቃላቱ አይደለም እዛ ውስጥ ያለው ሀሳብ ነው። ሀሳብ መሸሸጥ ቀላል ነው ብዬ አላስብም። ግን ሰው በሚገባው መንገድ ስናወራ በምንጋባው ቋንቋ መጻፍ አለበት። በመደበኛ ግን ፐርስፔክቲቭ ያሉት አሁን መጽሐፌ ውስጥ እዚህ ውስጥ ብዙ ነገር አለ ብዬ አስባለሁ። ብዙ ፐርስፔክቲቭ ካሉት ውስጥ አንዱን ራሱ ቢያነብልን አሁን እሱ ጋር ያመኛል። በጣም ሴቶችን የምናይበት መጽሐፍ ይመስለኛል እኔ እና እንደው እሱ ከየት እንደመጣበት ነግረኝም ደስ ይለኛል። ወንድ ሆነህ በዚህ ልክ ስለ ሴት ስለ እናትነት የተረዳበት መንገድ እኔ በበኩሌ እንደ ሴት በጣም ደስ ብሎኛል። ስስነታችን አለ ጉብዝናችን አለ፣ ፍቅራችን፣ ጥንካሬያችን፣ ድክመታችን ሁሉም ነገር አለ እና በምን መንገድ ነው አንተ ያደክበት ነገር ለዚህ አስተዋጽኦ አለ አለው ብለህ ታስባለህ? አያይዘህ ቅድም የነ ስብሐት የነ አዳም ረታ ተጽዕኖ አለበህ እንደሆነ ሁሉ ለሴቶችም ደግሞ ታደላለህ የሚሉ አሉ። አሁን እሷ አሉ ወንዱ ፌሚኒስት አይነት ነገር የሚሉ አሉ። ይህን አያይዘህ አሁን ክብራ ወይ ሀፍትሽ ቢጠይቅ ቢነግረኝ አላምነውም ነበር። ሴት ልጅ የሴት ስሜት አለበት፣ እኛ እንገልጽ ያህልናል ወክለናል። በጣም ደስ ይላል። ደራሲን ጥሩ ደራሲ የሚያደርገው ጾታ ወንድ ሆኖ ስለ ሴት ከተረዳ ነው፣ ወይ ደግሞ ያልደረሰበትን ሀዘን ያላየውን ያልጎበኛውን በምናቡ ከደርሶበት የደረሰበት ሲመሰክር ማየት በጣም ደስ ይላል። ለሴቶች አደላሉ ዓለም አደላት አይቻልም። ምክንያቱም አይቻልም ማለት ዋጋ ከፍለዋል። በእናቶቻችን መንገድ ነው የመጣ ነው፣ በእህቶቻችን በጓደኞቻችን። እኔ ሁሌ እምላለሁ ለስላሳ ፌሚኒስት ነኝ እላለሁ። ጥሩ አገላለጽ ነው፣ ያልከረረ። ግን ያልከረረ በትንሹም በትልቁም ጉዳይ ውስጥ አልከተውም። ግን በየስራዎቼ አለመቆርቆር አልችልም ለሴቶች፣ ምክንያቱም እናቴ እንዴት እንዳሳደገችን ያውቃለሁ እህቶቼ እንዴት ዋጋ እንደሚከፍሉ አውቃለሁ አውቃለሁ። ጎረቤቶቻችን ያሉ እናቶች እናቶች እንዴት እንደሆኑ ልን አውቃለሁ። እና አለማደራት አልችልም። ምክንያቱም የተቀበለ አለመስጠት እንዴት ይችላል? ብዙ ተቀብያለሁ ብዙ ቅበብሎሹ ዛ ም ላ ማለት ነው እንደውም እዚሁ ጋር አያይዘን ምሰሶና ማገር የሚል ደግሞ አጭር ታሪክናትን በደንብ ይገለጽክበታ አለንና እሷ ነገር ብታነብ በአንተ ያምራል መሰለኝ ከዛ ከማንበቡ በፊት ግን ለሴት የሚያደላ ከሆነ ነው ወንድ ፌሚኒስት ከሆነ አይቀር ሴቶችና ወንዶች በሚሰጡ ሀሳብ የትኛው ነው አንተ ይሄ ትክክለኛ ሀሳብ ሰጥቶህ የሴቶች የተሻለ ብለህ የምታቀበት ቀን አለ? ይሄ በስነ ጽሑፍ ላይ ሊሆን ይችላል። በሚሰጣቸው አንተን በማድረቅ ወይም ደግሞ ይሄ በዛ ያደረገ አይነት መጽሐፍን ጽሑፍን ብትጽፈው አሳብ ትጥቀበል ለሴት አይደላለሁ ነው አይደለም ሳይሆን እንደዛ ሳይሆን የሴቶቹ የተሻለ ነው ብሎ አግኝተው አግኝ ታውቃለህ። ምክንያቱም ሴቶች መልቲ ዳይሜንሽናል ናቸው ይባላሉ። ብዙ ነገሮችን አንዴ ሰምተው በተለያየ አይነት አንግል ነው የማየት አቅም አላቸው። እኛ ብዙ ጊዜ ስትሬት ፎርዋርድ ነና፣ ከዛ አንግል እንዴት ታዩዋለህ? በሱ መንገዱ አላደለም። ኦኬ ምክንያቱም የማስበው ምንድነው? ሰው ከሰው ሰው ይለያያል። ሰው ሴት ስለሆነ ወይ ወንድ ስለሆነ ጎበዝ ነው ብዬ አላምንም። እኔ ለምሳሌ ራህዋ ምን ነገረኝ፣ ሐሳብ ያደገችበት የደረሰችበት፣ የትምህርቷ ያደገች ቤተሰብ፣ አንተ ምሰጠኝ ልክ እንደ ሱ ነው። ሰነፍ ሴት የለም ብዬ አላምንም፣ ሰነፍ ወንድ የለም ብዬ አላምንም። ድብል ድብልቆች ነን እና ሴቶች ስለሰጡኝ ትክክል ነው ማለት ወንዶች ስለሰጡኝ ማለት አይደለም። እንደዛ አይነት እንትን ውስጥ ብዙ አልገባም። የትክክልነት አይደለም እነት ሳይሆን የተሻለው የትኛው ነው ከሚለው ነው። ምክንያቱም እንደሱ አልደረስኩት። ምክንያቱም ፌሚኒስት እነ ስላበዛ ብዬ ግን ለወንድ አልቆረቆር ማለት አይደለም። ስለዚህ ከእናት ለአባትነት አሁን እዚኛው መጽሐፍ ላይ ብዙ ተገልጿል። አባትነት አባትነትን በጣም በጣም ነው አንደርስታንድ ማደግ ነው ይመስለኝ ብዬ አስባለሁ። ለእናቴ በጣም እቆረቆራለሁ ማለት ለአባቴ አልቆረቆርም ማለት አይደለም። ብዙ አባቶች አሉ። ውድድር ውስጥ ማስገባትም ያለብን አይመስለኝም። ብዙ ጊዜ ያደግንበት እንደ አስተዳደጋችን ፍቅራችንን የምንገልጸው በውድድር ስለሆነ ነው እና እናቴ ነው የምትወደው አባት ነው የምትወደው የተባልን ያደግ ነው እና እያንዳንዱ ነገር በውድድር ይገለጻል አይነት እንደዛ እያስጨነቁን። እሺ፣ ጽሁፉን አንብበልና የሚገባቸው እናቶች እንኳ እረሳቸው መልእክት ማስተላለፍ ትችላለን። አንባቢል ታደርጉኝ ነው ያው ጸሐፊ ማደለ አይቀርልህም። እሺ ስንቀጥል እንደውም ማንሳት የምፈልገው አንድ ሀሳብ ደግሞ ስለ ሞትና ስለ ህይወት ስለ መኖርና ስለ ማለፍ ያለህን ምልከታ አቧቅ ደስ ይለኛል። ከጽሁፎት ጨርስ አደራርቢበት ያው እሱ ያመኛል የሚለው ጽ መጽሐፍ ነው ሀያ ሰባት ገደማ ስቶሪ አለ። ከስቶሪዎቹ አንደኛው ምሰሶና ማገር ነው እና አንዲት እህት እናቶናታ የሚያወራ የሚያትት ጽሁፍ ነው። ከመሀል ነው የምንጀምረው ስለ እናት ስለ እናቷ የምታብራራበት መንገድ ነው ጥንካሬዋን ፈተና የማይበግረው በደል ሆኖ መከፋት የማይሸረሽረው ትህትና የተላበሰች በየቀኑ ውስጥ ለልጇ ከአምላኳ ጋር የምታወራ አመስጋኝ ስጉ ፍጥረት ናት። እስክን ጥግብ የማይርባት አሟት በድካም የምታሳብብ እየረገመችን የምትጸልይልን አንድ በቷ ከእውነቷ ጋር የማይጣጣም ድብቅ ፍጡር ናት። ፍላጎቷን አሸሻ የምትፈልገውን አጣጥላ ለምንወደው ነገር ፍላጎቷን የሰዋች ለልጆቿ ቸር ለራሷ ስስታምናት፣ የልጇን ፊት እንደ ዳዊት ዘውትር የምታነብ ስትናፍቅ ስናረፍድ በስጋት የምትቃዥ እናት የፍጡር ፍቅር ጠግናት። እንዴት አገኛችሁት? ቢያልቅ ቢያልቅ ቢጨረስ ብዙዎቹ ጽሑፎች ጥልጥል ያሉ ናቸው። የሆነ ነጻነትም ይሰጣሉ፣ አንባቢ እንዲቀጥል አይነት ነገር። እንዳልኩ ደግሞ በጣም ልብን ይነካሉና፣ በተለይ ስለ ሞት፣ ሞትን ያወቅኩት ኦር የተለማመድኩት በእናቴ ነው አይነት ነገር ብሎ እየጀመረ እየወረደ እየወረደ ስለ ሞት የደረሰበትን መረዳት የገለጽክበት፣ ከዛ ጋ አገናኝተ ስለ ህይወትስ ምን ገባ እስካሁን? እሱም ባቅደስ ይለኛል። እኔ ጽሁፎች በጣም እዛ ላይ ስለሚያተኩሩ ብዙዎቹ ህይወት ፍለጋ ነው፣ ገና አልገባኝም። እዚህ ጽሁፍ ላይ በጣም ኢምፕረስ የሚያደርገኝ መወደው አገላለጽ አለ። ስለእናት ሲወራ ሁሌ ዛሬ ቀኑ የእናቶች ነው አይደል? አንድ ላይን አለች። ሸክም ሸክም ተሸክመው ሸክም ለማሳየት ምን አይነት ጥበብ ነው። እናቶች የተሸከሙት በጣም ብዙ ሸክም አለ። ለማህበራዊ ህይወት ላይ ያላቸው አስተዋጽኦ፣ ቤት ውስጥ ከሚያስቸግረው ልጃቸው ጋር ያለው አስተዋጽኦ ቁርኝት፣ ከባላቸው ጋር ያላቸው ነገር የሚቆረቆርልን የሚሳሱልን ይህን ሁሉ ነገር እየሰጡን፣ ግን አይታይም፣ ሸክማቸው አይታይም። አንዳንዴ እየዋልንላቸው ይመስለናል፣ ግን እየዋሉልን ነው። ይህ ሀሳብ እንደዛ ነው የሚለው። እቺ ልጅ እዚህ ታሪክ ላይ ያለች ልጅ ምን ትላለች? ይሄ ቤተሰብን ቢያጣ ምን ይሆናል ትላለች፣ እኔ ሰርቼ ጥሬ ግሬ ያንቼ እያኖርኩት አይነት ነገር ነው የሆነ ቀ ነው። ለዚህ ነው ምሶሶ ሲገነደስ ነው ማገር ማንነቱን የሚያውቀው የሚል ሀሳብ አለው እና በህይወታችን ማንነት ተሸክመን አናውቅም። እውነት ነው። የተሸከመን ሲያወርደን ወይ ሲወድቅ ነው እንደተሸከመን የሚገባል። በጣም ደስ ይላል። ሴቶች ግን ለዛሬ ቀንም የሚመጥን ንግግር እና በዚህ አጋጣሚ አጋጣሚ ውን ይጠቀም እንኳን አርሳችሁ ይበላል። ወደ ቀጣይ ሀሳብ ሳንገባ ነገ ታላቅ ድግስ ይጠብቀዋል። ደጋሽ ነው ዛሬ ም እንግዳ የሆነበት። ስለዚህ ወደዛ ሀሳብ ልንሄድ ስለሆነ በዚህ አጋጣሚ እንኳን አርሳችሁ መልእክት ለብዙ እናቶች፣ ቀድመህም አንተ በመጻፈ ዋጋቸውን ገልጸሃል እና እስቲ ለእናቶች እንኳን አርሳችሁ በላቸው ለሰው ልጆች ሁሉ ነው እንኳን አደረሳችሁ የምለው ምክንያቱም የእናት ምጥ እኛ እንወልዳለን እንጂ አይቆምም ተሳክቶልን ትሰጋለች ወድቀን ትሰጋለች ታምን ትሰጋለች ጤነኛ ሆነን ትሰጋለች እና ምጧ የማይቆም ፍጡር ነች እና እቺ ነገረኛ በመሆኗ የሰው ልጆች ሁሉ እንኳን አደረሳችሁ ነው ምለው። ግኝታችንም የእሷ በነገራችን ላይ ምን እንደሆነ አላውቅም ብቻ የስብሐት ካራክተርን እያለስንበአንባቢ መብት ነው መብቱ ነው ብሏል። መብትህ ነው እዛ ማሰብ ትችላለህ። በጣም ደስ ይላል። በመኖር በኩል አዲሱ መጽሐፍህ ነው። እጅ ከምን ያልንህም በዚሁ መጽሀፍ ነው። ምን ይዞ መጣ? ምን ይጠብቁ ብዙ ወዳጆች አሉ በጉጉት የሚጠብቁና ጥቂት ነገር ብትለን ደስ ይለኛል። ምን ይለየዋል? ይለያያል አይ ቲንክ ይለያያል። ማለት የሚለያይ ነገር አለው ይህ መጽሐፍ። ካለቀ በኋላ ለአርቶት ለሚሰሩ ሰዎች እንዲገመግሙ ለጓደኞቼ፣ ለወዳጆቼ ሰጥቼ ነበረ። የእነሱ ፊድባክ ይለያል ብለዋል። የሆነ ጊዜ ሌላ አንባቢ ደግሞ አንድ ነው ሊል ይችላል። እኔ ከዚህ ጋር ያለኝ ቁርኝት አቁማ ነው። ይህን ስሰራ ይህን እያሰብኳለ የሰራሁት የደረስኩበት የተሰማኝን ለመግለጽ ሞክሬያለሁ። የተለያየ ሀሳቦች አሉ። ይህን ጠብቁ አይባልም አንባቢ አንቦ በተረዳው ልክ ነው፣ በገባው ልክ፣ በወደደው ልክ፣ በተቸው ልክ ነው። እኔ በጣም ወደጆ ነው እስኩት ቆፍጠን ጠጠር ያለ ሀሳብ ይዞ መጥቷል አሉ አዲሱ መጻፍ፣ እንደዛ ነው። ምን ማድረግ ነው የምትፈልገው አሁን እጅህ ላይ ያለው መሳሪያ አንተ ጽሁፍህ ነው። ምን ብታደርግበት ደስ ይላል? ምን ብታስተላልፍበት፣ ወይ የሆነ አላደለ ምንድነው ማለት የምትፈልገው? ሁሌም ሰው እንዲረዳው ወይ ቢገባው ብለህ የምታስበው ነገር ምክርም ላይሆን ይችላል። ግን ምን ማሳየት ትፈልጋለህ? ምን ማድረግ ትፈልጋለህ? ባለ ጥበብ፣ በተሰጠህ ጥበብ በጣም ደስ ይለኛል። አንዳንድ ጊዜ ሰዎች አንበውት የተሰማቸውን ሲነግሩኝ በጣም ነው ደስ የሚለኝ። ምክንያቱም አንዳንድ አንባቢ አለ ከጻፍ ነው በላይ ይረዳል። አንዳንደኛ መጻፍ ነው ልክ ኢንስፒሬሽኑ በጣም የትሊል ያያል ከአንድ ሚዲያ ላይ ምን መጽሐፍ ጽሁፍ አንቤ ከጮኜ ጋር ታረኩ ምናምን የሚል እንት ላይ ሰምቼ ያውቃለሁ። ፖዚቲቭሊ ኮንትሪቢዩት ባድርግ በጣም ደስ ይለኛል። ማለት ለሰው ልጆች የሚጠቅም ነገር ብሰጥ፣ ሸክማቸውን የሚያቀል ነገር ባደርግ፣ ካላዩበት አንግል ለማሳየት ብጥር በጣም ደስ ይለኛል እና እሱ የተሳካልኝ አይነት ጊዜ ሲሰማኝ በጣም በጣም ጥሩ ስሜት ይሰማኛል። ትልቅ ስኬት ይመስለኛል። በነገራችን ባለህ ላይ መጨመር ያለብህ ይህን ነ መጨመር ሳይሆን መቀጠል ነው። ስሜቶቻችንን እያስተጋባ አሁን የሙሉ ጊዜ ጸሐፊ እየሆንክ ነው መሰለኝ። ዳርዳር እያልኩ ዳርዳር እያልክ ነው። አንትሮፖሎጂስት ነህ በሞያ ስለዚህ እዛኛው ላይ ልና የለህንበትም። ከዚህ በኋላ አትኖርበትም። አላውቅም። ሚለቅህ አይመስለኝም። ይመስለኛል ይመስለኛል ይመስለኛል። ያው ህይወት አይታወቅም የት ጋር እንደምንቆም ምን ነገ ምን እንደምንሰጥ አናውቅም። በጣም ደስ ይላል። እንደውም የዛሬ ሶስት ዓመት ያስቆመኝ ኬቪም ላይ ነው። አሁን ቅድም እሱ ያነሳው ሀሳብ ሶሻል ሚዲያ ነው የምንጠቀምበትና ምን ጽፋቸው ጽሁፎች ራሱ በመጻፍ ደረጃ እኮ ትልቅ ይሄን የሚያህል ፔጅ ያለው መጻፍ አውጥቶ ሰውን የሚያጣላ ምክንያቱም በሀሳብ ሳይሆን በቃ ሰው ሰውን ሊያገዳድል ሊያጨራርስ ሐሳብ እዛና እዚህ ሆነ። በጣም ትልልቅ ጥፋቶችን የሚያጠፉ መጽሐፍቶችን አንብበናል፣ አይተናል እንደዚህ ደሞ ተቃራኒ ልክ እንደ አድኃኖም ሰዎችን የሚያስታርቅ እንግዲህ ከታ የተጣላው ሰውዬ መጻፍ አንብቦ አሀ ሚስቴ ለካ በ በእንደዚህ አይነቱ መንገድ አልተረዷትም ብሎ ይሄን መጻፍ ካነበበ በኋላ ሴቷን መረዳት አግኝቶ እንደዚህ አይነት መንገድ መገነ ጽሁፎቹ መጻፍ እድለኝነትም ነው ለበስነ ጽሁፉም ደሞ ትልቅ አበርክቶ ነው ብዬ ነው ማምነው። ና ያው ቅድም ስልህ እኔ መምከር አልፈልግም ምናምን ምትል ነገር ስላለ ምን ትመክራለህ አልልህም ግን ለሌሎቹ ጻፍቶች፣ ለሚጽፉት እንደዚህ አይነት ለተደራሲው የሚያደርሱት ነገር ልክ የ የሰው ልጅ ከሆነ መንገዱ የሚመልሰው መጥፎ ከሚባለው ነገር ያው ም ብለዋል። መጥፎና ጥሩ የሚለው ነገር እንደ ራስ እይታ ነው። በራሳችን እንትን ነው ብለናል፣ ግን አንዳንዴ ደግሞ የተሰመሩ አሉ መጥፎ ሁላችንም የምናምንባቸው ብዙ ሰው ደግሞ የሚያምንበት አይነት ነገር አለ። ና እንደዚህ አይነት ጽሁፎች ላይ ቢያተኩሩ የሚል እኛም ዛሬም ዋና ሀሳባችን እሱ ስለሆነ ነው። ሶሻል ሚዲያ ላይ የሚደረጉ የሚከወኑ ነገሮች መልካም ሰውን ከሆነ ነገር የሚያርቁ፣ የሚመልሱ፣ የሚያስተካክሉ መስመር የሚያስይዙ ቢሆኑ እንጂ የሚያጋጩን፣ የሚያፋጩን ምናምን ባይሆን እኛም እ ኮ መምረጥ አለብን አይደል ተደራሲው መርጦ ፈልጎ መውሰድ አለበት እንደ ደራሲ አንተ የፈለግ የፈለከው ነገር ልትጽፍ ትችላለህ መጥፎውንም አንዳንዴ አንድ ቁስል ላይ እንደዚህ እንደዚህ አርገው እሱን እንደ አንደ ደራሲ ነው ያነሳው አንተ እንደ ፌስቡክ የፈለገውን መልእክት የሚያስተላልፍ እሱን ትተውና ደራሲ በሚለው ደረጃ ግን የፈለገውን ጽሁፍ ስሜቱ ያዝዘውን የመጣለትን ሀሳብ ይጻፍ ምናልባት መተላለፍ የሚለው ጽሁፍ ይሆን እንዲያስታረቃቸው በጣም የወደዱት ጽሁፍ ነው መተላለፍ ለህይወታችን የሚጠቅም ስለመሰለኝ እንደ ማጠቃለያ የመተላለፍን ሀሳብ በአንተ ብሰማው ደስ ይለኛል። አርፋጅ የሚለው ታሪክ ነው አደለም? አንዳንድ ቀን ለራሳችን ሰዎች አናገኛቸውም፣ አናያቸውም፣ አናስተውላቸውም። ሰው ልጅ መደመጥ ይፈልጋል፣ አቴንሽን ይፈልጋል። አንዳንዴ ግን የራሳችንን ሰዎች እንታንላቸውም፣ አናያቸውም እና ሚስ አንደርስታንድ እናደርጋቸዋለን መተላለፎች በቃ ህይወት በጣም ከባድ የሚያደርገው ጸጸት ነው። መተላለፍ ውስጥ የሚወለድ ጸጸት ደግሞ ኃይለኛ ነው። ግን ቅድም ሀብትሽ ያነሳው ላይ በመኖር በኩል ዋና አንደኛው ጭብጥ ምንድን ነው? በፍቅር ያልመጣ ሰው ምን እንደሚያደርግ ለማሳየት ይሞክራል። ፍቅር መዳኛ ነው። ፍቅር ሳያገኙ የኖሩ ሰዎች መንገዳቸው በጣም ኮምፕሊኬትድ ነው። ቻይልድሁድ ትራማ ስላላቸው ማለት ነው። አለም ምን ይመስላል? አለም ላይ በተለያየ ዘርፍ ያሉ ሰዎች ጥሩና መጥፎ የሚያደርጋቸው የመጡበት መንገድ ነው። እኛ የትላንታችን ውጤት ነን እና ለዚህ ነው ሰው ያልሰጣውን መቀበል አይችልም፣ የማይቀበለውን አይሰጥም። ምን ለው ቅብብሎች ነው የሚሆነው። እና ክፉ የምንላቸው ሰዎች ትላንታቸውን ብን ብንመረምር ክፉ የሚያደርግ ነገር ብዙ ብዙ ፋክተር አሉ። ለዚህ ነው እኔ አልፈርድም እዚህ ላይ። ስለዚህ ከመፍረድ የሚያድነን ማን ነው የተባለው፣ መልሱን ያው መልሱት ነው። ከመፍረድ ብዙ ነገር ነው የሚያድነን። አንዳንድ ቀን መውደቅ ያድነናል ከመፍረድ አንዳንድ ቀን ጊዜ፣ አንዳንድ ቀን ብስለት። የሰው ልጅ በሳል የሚያደርገው ላለመፍረድ በሚያደርገው ጥረት ነው። ብስለት የሚለካው ለመርዳት ስንጥር ነው። ሰው መንገዱ፣ ታሪኩ ብዙ ነው እና ምናልባት ከዚህ መጽሐፍ በኋላ ተሸክሞ ሊሆን ይችላል። ከመፍረድ ምን ያድነናል? ሰው የምናየው አይደለም። ከምናየው ይበልጣል፣ ከምናየው ያንሳል። ትልቅም ትንሽ የሚያደርገው የመጣበት ታሪኩ ይመስለኛል። ስለዚህ ስናውቀው እንረዳ ይሆናል ከመፍረዱ እና ፈገፍክ ይሆናል በጣም ደስ ይላል። ይበልጥ የሚያጓጓ ይመስለኛል እንግዲህ እናጠቃለሁ። ብዙ ነገር ነው ማንሳት የምንችለው ከአንተ ጋር ቁጭ ብለን መቼስ እዚሁ ስለ ሕይወት ሰዓቱ ራሱ አይበቃ ንም እውነት ነው። ስለዚህ እስከ ነገ ሰዓት ባለው ደረጃ ደጋሽ ነህ። ነገ ግን ከ ከመጽሀፍ ጋር ሞሸራ ነህ እና ስለ ነገ እውለት አንዳንድ ነገር በላ። ነገ ግንቦት አራት ነው አደለ? ብሔራዊ ቲያትር አስራ አንድ ሰዓት ተኩል በመኖር በኩል መጽሐፍ እናስመርቃለን። በፕሮግራሙ የተለያዩ ገጣሚያን፣ ተዋናያን፣ ጸሐፍቶች ይገኛሉ። ተውኔት ይዘጋጃል። መግቢያ የለውም። መግቢያው ፍላጎት ብቻ ነው። በነጻ ነው የምትገቡት። በነጻ ነው። የሚወድ ሰው ደስ የሚለው ሰው ቢመጣ ቢታደመን ደስ ይለናል። መጽሐፉንም እዛ እናገኘዋለን። በጣም ደስ ይላል። እንግዲህ ለአድናቂዎች ስራዎችን ለሚጠብቁ ሁሉ መልካም ዜና ይመስለኛል። ተጋብዛቸዋል። ነገ አስራ አንድ ሰዓት ተኩል ብሔራዊ ቲያትር ላይ እንደውም፣ የመጀመሪያው ምርቃቴ ላይ ቦታ ጠባብ ስለነበረ ብዙ ሰው ተጉላልተዋል ብዬ ነው ብልሀል። አደለ፣ ብሔራዊ ቲያትር ያደረከው። ስለዚህ ሰፊ ቦታ ተዘጋጅቷል። በነጻ መግባት ትችላላችሁ። ተብላችኋል። በድጋሚ እንኳን ደስ ያለ ጊዜህን ስለሰጠህን እንግዳችን ስለነበርክ እጅግ አድርገን ነው የምናመሰግነው። ተመልካቾቻችን እኛ እንግዳችንን ሸኝተን ተመልሰን እናገኛችኋለን። በነገራችን ላይ የዚህ ፕሮግራም አጋራችን ኢትዮ ቴሌኮም ነው። እጅግ አድርገን እናመሰግናለን። መልእክቶችና ሙዚቃ ተከታትለን እኛ እናገኛችኋለን። በያላችሁበት መልካም ጊዜ ይሁንላችሁ።